አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የኢትዮጵያ አየር መንገድ ወደ አውሮፓ አየር ክልል እንዳይበር ሊከለከል ይችላል ተባለ። የንግድና ቀጠናዊ ትስስር ሚኒስቴር ግሪን ኮምፒቴቲቭነስ ሪፖርትን በተመለከተ ባዘጋጀው የውይይት መድረክ ላይ ለጣቢያችን ማብራሪያ የሰጡት በሚኒስቴር መስሪያ ቤቱ የጥራት መሰረተ ልማት ፕሮጀክት አስተባባሪና የሚኒስትሩ አማካሪ ግርማ ማሞ የአውሮፓ ህብረት ሀገራችን ላይ ተጽዕኖ ሊያሳድሩ የሚችሉ በርካታ ህጎችን እያወጣ መሆኑን ተናግረዋል። ከህጎቹ መካከል የኢትዮጵያ አየር መንገድ ላይ ስጋት የሚደቅኑ እንደሚገኙም ገልጸዋል። ኢትዮጵያን ግሪን ኮምፒቲቲቭነስ ሪፖርት የሚል ነው እንትን ያለው እዛንኛው ሪፖርት ላይ ኮንሲደር የተደረጉት ኮፊ ከት ፍላወር አቪዬሽን ፊውል እነዚህ ናቸው። ከአቪሽን ፊውል ጋር ተያይዞ ሰስተንብል አቪሽን ፊውል ካልተጠቀማችሁ አውሮፓ የአየር ክልል ላይ መብረር አትችሉም፣ ፓርት ኦፍ ሬጉሌሽን የሚሆንበት እንትን ነው ያለው። ስለዚህ ማንኛውም የአየር መንገድ ሰስተንብል አቪሽን ፊውል መጠቀሙን የማስረዳት በርደን እሱ ላይ ነው የሚወድቀው ማለት ነው። ስለዚህ ሰስተንብል አቪሽን ፊውል መጠቀም ግዴታ እየሆነ እየመጣ ነው። ስለዚህ እሱም አት ዋን ፖይንት ኦፍ ታይም ኢትዮጵያ ኤርላይንስ ላይ ትልቅ ትሬት ሊሆን ይችላል። ይሄ ከግሪን ኮምፒቲቲቭነስ ሪፖርቲንግ ጋር ተያይዞ ያለው ፒክቸር ነው። ወጣቶች ለስራ ፍለጋ ከተሞችንና የቅጥር ስራን አማራጭ አድርገው የሚመለከቱ መሆኑን ተከትሎ የአምራቾች ቁጥር አነስተኛ መሆኑ ተነገረ። በኢትዮጵያ ያለውን ከፍተኛ የሥራ አጥነት ችግር ከመፍታት አኳያ የግብርናው ዘርፍ ከፍተኛ አቅም ያለው መሆኑም ነው የተነገረው። በኢትዮጵያ የስራ ዕድል የመፍጠር አቅም ካላቸው ዘርፎች መካከል 54 በመቶውን ድርሻ የሚይዘው የግብርናው ዘርፍ እንደሆነም ጣቢያችን ያነጋገራቸው የግብርና ዘርፍ ተመራማሪዎች ጠቁመዋል። አብዛኛው የሥራ ዕድል ያለውም በከተሞች ሳይሆን በገጠሩ የሀገራችን ክፍል ነው ሲሉም ተመራማሪዎቹ ተናግረዋል። ከ60 ሚሊዮን ዶላር በላይ በጀት የተያዘላቸው ፕሮጀክቶች መሰረዛቸውን የኢትዮጵያ ቀይ መስቀል ማህበር አስታወቀ። በኢትዮጵያ ያለው ሰብአዊ ፍላጎት እየጨመረ እንደመጣ የገለጸው ማህበሩ ከውጭ የሚገኘው የገንዘብ ድጋፍ እየቀነሰ መሆኑን ጠቁሟል። የአሜሪካ ዓለም አቀፍ ተራድኦ ድርጅት ዩኤስኤድ የሚያቀርበው ድጋፍ መቋረጡን ተከትሎ ከ14 ሚሊዮን በላይ ዜጎችን ተጠቃሚ የሚያደርጉ ሁለት ትላልቅ ፕሮጀክቶች መሰረዛቸውን የኢትዮጵያ ቀይ መስቀል ማህበር የአደጋ ስጋት ስራ አመራር ዳይሬክተር አቶ ድረስ ደስ ይበለው ለሪፖርተር ተናግረዋል። የተቋረጡት ፕሮጀክቶች በ18 የጤና ተቋማት ላይ ብቻ ለአንድ ዓመት ከ9 ወራት ከተተገበሩ በኋላ አሁን ላይ ሙሉ ለሙሉ እንዲቋረጡ መደረጉን ዳይሬክተሩ ተናግረዋል። የሱዳን ጦር የሀገሪቱን ብሔራዊ ባንክ ጨምሮ በርካታ የመንግስት መስሪያ ቤቶችን መቆጣጠሩን የጦሩ ቃል አቀባይ ብርጋዴር ጄኔራል ነቢል አብደላ ተናገሩ። የሱዳን ጦር በሱዳን ፈጥኖ ደራሽ ኃይል ተይዞ የቆየውን የሀገሪቱን ቤተ መንግስት ያሳለፍነው አርብ ከተቆጣጠረ በኋላ ቁልፍ የሚባሉ የመንግስት መስሪያ ቤቶችን እየተቆጣጠረ ይገኛል ተብሏል። ከሀገሪቱ ብሔራዊ ባንክ በተጨማሪ ብሔራዊ የደህንነት ቢሮና የትምህርት ተቋማት በጦሩ ቁጥጥር ስር ውለዋል ሲል አፍሪካ ኒውስ ዘግቧል። የሱዳን የእርስ በርስ ጦርነት በሚሊዮን የሚቆጠሩ ሰዎችን ከቤት ንብረታቸው ሲያፈናቅል፣ በሺዎች የሚቆጠሩ ሰዎችን ደግሞ ለህልፈተ ህይወት ዳርጓል። በደቡብ ኮሪያ ባለፈው ሳምንት አርብ በተቀሰቀሰው የእሳት አደጋ የሟቾች ቁጥር 18 መድረሱ ተሰማ። ከሟቾቹ መካከል አብዛኞቹ ከ60 ዓመት በላይ የሆናቸው ሰዎች እንደሆኑ የተነገረ ሲሆን 19 ሰዎች ደግሞ ጉዳት ማስተናገዳቸው ተሰምቷል። ከ23,000 በላይ ሰዎች በእሳቱ ምክንያት ከቤታቸው መፈናቀላቸውም ተዘግቧል። በሀገሪቱ ደቡብ ምስራቅ አካባቢ የተነሳው እሳት ወደ ሌሎች አካባቢዎችም እየተዛመተ ነው የተባለ ሲሆን የሀገሪቱ መንግስት አደጋውን ለመቆጣጠር እየሰራሁ ነው ብሏል። በሀገሪቱ ያለው ደረቅ ነፋስ በደኖች ላይ የእሳት አደጋ እንዲከሰት ያደረገ መሆኑንም ቢቢሲ ዘግቧል።